እንደምናላችሁ ተመልካቾቻችን ዛሬ አሁን ደግሞ የምንጫወተው ቀይ አንበሳ መጽሐፍ ላይ ነው። ይህ መጽሐፍ የተጻፈው በኮሎኔል አልሃንድሮ ዴል ባዮ የተጻፈው የተረጎመው ደግሞ ተስፋዬ መኮንን ባይለየኝ ነው። ዶክተር ተስፋዬ መኮንን ባይለየኝ ቀይ አንበሳን የተረጎመው የአንድ ሰው ጀብዱ በኢትዮጵያ ውስጥ የነበረው መልክና ኢትዮጵያውያን የሰሩትን ገድል ወይም ደግሞ ጀብዱ በጦርነት ውስጥ ምን እንደሚመስል ያሳይበት ነው የኢትዮ ኩባን ወዳጅነት እና ሌሎችን የዳሰሰበት መጽሐፍ ነው። ይህን መጽሐፍ በፍልቃቂ ልንመለከተው ወደናል ከገጣሚ ጸሐፊ የተውኔትና የስነ ጽሑፍ መምህር ከሆኑት ጋሻ እያል ነው ሙላቱ ጋር ነው ልንጫወት የወደድ ነው። ጋሻ እያል ነው ሙላቱ ስላገኘሁት ደስ ብሎኛል። ጨዋታውን ስለምናደርግም ደስ ብሎኛል። አርበኝነት ራሱ ምንድን ነው? አርበኛስ የአፍሪካውያን ተንተርሰው ተኝተኙትን ገጀራ ተንተርሶ የ የተኙበትን የተኙትን ከአልጋቸው ላይ ተንተርሶ የተኙትን መሳሪያ ነጥቀው ወደ አርበኝነት ወደ ጫካ የተሰማሩት ከአድዋ ድል በኋላ ነው። ፓን አፍሪካኒዝምን የተወለደውም በዛን ጊዜ ነው ብዬ ነው የማስበው እና ከዛ በኋላ ያው የምታውቀው ነው ኢትዮጵያ የነጻነት ብርሃን ሆነች የአፍሪካ ጀግኖችን፣ አርበኞችን ማደራጀት ጀመረች። አይደለም ብቻ የጦር መሳሪያ ሁሉ እስከ መስጠት ድረስ ደርሳ አፍሪካን ከቅኝ ገዢዎች ነጻ እንዲወጣ ታላቁን ሚና የተጫወተች ኢትዮጵያ ነች። አርበኝነትን በአፍሪካ ላይ የዘራች ብሎ ማለት ይቻላል። አርበኝነትን በአፍሪካ ምድር የተከለች ኢትዮጵያ ነች። አርበኛ በመጀመሪያ ላይ በራሱ አካባቢ በሚፈጠሩ ችግሮች ከአካባቢው ተጣልቶ፣ ከአካባቢው መሪ፣ ከአካባቢው አገዛዝ፣ ከአካባቢው ጭቃሹም ዳኛ ከዚህ ወይም ደግሞ በነፍስ ግዳይ ሰው ገሎበት አባቱን፣ ወንድሙን ያንን ደም ለመመለስ የሚሸፍቱ ሽፍቶች አሉ። መጀመሪያ ላይ እነዚህ ሽፍቶች አገር በተወረረ ጊዜ አገርን የሚወር የውጭ ጠላት መጣ። ኢትዮጵያውያን ይሄ ነው ሁልጊዜ አንድ የሚያደርጋቸው የሚገርምህ ነገር ይሄ ጥሩ ነው ማለት አይደለም። አንድነታቸውን የሚገነባው ሁልጊዜ የውጭ ጠላት መጣ ከተባለ ያ ሁሉ በመካከላቸው የነበረው ቅራኔ፣ ረሀቡ፣ ችግሩ፣ ጥሙ፣ ጥላቻው ይብን፣ የአባት እናት ግድያ እናትና አባቱን የገደለው ጠላቴ ነው የሚለው ጭምር ተራርቀው ወደ መጣ ወደ ተባለው ጠላት የሚዘምቱበት ሁኔታ ነው የሚፈጠረው። እንደዚህ አይነት የሚሆኑ ሰዎች ምን ዩናይት የሚያደርጋቸው፣ ወደ አርበኝነት ምንድነው የሚያመጣቸው ስትል፣ ጠላት መጣ ድንበርህን የሚደፍር ሚስትህን የሚደፍር ልጅህን የሚገል አገርህን የሚወር ጠላት መጣ ሲባል፣ በመንግስት ደረጃ አዋቂ፣ ያኔ ቶሎ ብሎ ምንድነው የሚያደርገው ከወጣበት ምክንያት ወይ ከመንግስት ወይ ከደም ለመመለስ ከወጣው ባልንጀራው ማነው ሰው ጋራ እርቀ ሰላም ይመሰረትና፣ አሁን የጋራ ጠላት መጥቶብናል። አንተና እኔ እንታረቃለን፣ አንተናኔ ኔ አብረን እንሆናለን። ከዚያ በኋላ ግን ጠላታችንን እንትንላለን ብለው ታርቀው ይወጣሉ። እነ በላይ ዘለቀ ያደረጉት ይሄ ነው። የዚህ መጽሐፍ ጸሐፊ ኮሎኔል አልሃንድሮ በጣም ከፍተኛ ጀብዱ እንደነበራቸው ኢትዮጵያውያን ያነሳል። እርሱም በዛ መሀል ሆኖ ውጊያዎችን አብሮ ሲተርክልን፣ ሲያሳየን፣ ሲያስመለክተን ጦርነቶቹን፣ የተለያዩ ጀብዱ ሲያሳይን ነበር እና ሰውየው ያሳየን የአቢሲኒያውያን ጀብዱ ምን አይነት ነው? ይህንን ሰውዬ የጠራው ማን ነው? ብለብትን የዚህ ሰውዬም ሆነ ፓን አፍሪካኒዝም ቅድም እንዳልኩ ነው በካሪቢያን ያሉ ጥቁሮች በአሜሪካ ያሉ ጥቁሮች እየተሸጡ ስቃያቸውን የሚያዩ የሚሰቃዩ በኮሎኒያሊዝም በቅኝ ገዥዎች እጅ እግራቸው ታስሮ ቋንጃቸው ተቆርጦ ስንት መከራቸውን ያዩ ሕዝቦች ኢትዮጵያ የምትባል ነጻ ሀገር አለች ሲባል እንደ ትልቅ ነገር ያዩ የነበረበት ነው። የምታውቀው ነው አሁንም ሁኔታዎቹ ኢትዮጵያ ማለት ለውጭ ዓለም ለጥቁሩ ዓለም እንደ አንድ ትልቅ አብሪ ኮከብ ተብላ የምትጠራና ይህ ትልቅ ሀገር ነች ተብላ ጃማይካ እንታውቃለህ፣ ራስተፈሪያንስ ታውቃቸዋለህ። እነዚህ እነዚህ ሁሉ የተፈጠሩት ኢትዮጵያ ለአፍሪካ ለነጻነቷ ያደረገችው የአርበኝነት ተጋድሎ ያመጣው ውጤት ነው ብዬ ነው የማስበው የአድዋ ውጤት ነው ብዬ ነው የማስበው። እና ይህም ሰውዬ እዚያም ላይ በደንብ አልገለጸውም እንጂ እኔ የሳበው ይሄ ይመስለኛል። ኢትዮጵያ የምትባል ሀገር፣ የነጻነት ሀገር፣ ሁለተኛውን አድዋ ትፈጽማለች ብሎ የመጣ ይመስላል። በዚህ በማጨው ጦርነት ላይ ኦፍኮርስ ያሰበው ላይሳካለት ችሎ ይሆናል ግን በኋላ ባገኘው ያለ መሪ የኢትዮጵያ አርበኛ በራሱ ተደራጅቶ መሪ ሳይኖረው መሪ ራሱ ፈጥሮ በየቦታው ደግሞ እኮ የሚገርሙ ነገር ነው እና ምራን እያሉ እየፈለጉ እና ይሄ ሰውዬ። ደራሲ ከአውሮፓ ሲመጣ በተለይ ከኩባ ሲመጣ ይህን ታሪክ በውስጡ ጸንሶ ነው የመጣው። ኢትዮጵያውያን እንዲህ አይነት ታላቅ ታሪክ ያላቸው ባድዋን ድል የተቀዳጁ ናቸው፣ አሁንም የድል ባለቤት ይሆናሉ ብሎ መጣ። እውነትም አላሳፍሩትም። ተመልካቾቻችን ጨዋታውን ያደረግነው ነው። ቀይ አንበሳ የኮሎኔል አልሄንድሮ ተርጓሚ ደግሞ ተስፋዬ መኮንን ባይለይኝ ነው። ይህን መጽሐፍ ጦርነትን የመመከትና የአርበኞች የጋራ የሆነ ጥምረት እና የዛጋ የነበረው ጀብዱ የተፈጸመውን ጀብዱ የሚያስቃኝ መጽሐፍ ነው። ጋሻ እያል ሙላቱ ጨዋታው ስላደረግን ደስ ብሎኛል። አመሰግናለሁ። ይም አመሰግናለሁ።

የሚመር ቃን ጎንስ የምቀዳ የሳት ልጅ ነኝ ሳት የምኖር በክብር የምኖር በኩራት ለአገር መሞት ክብር ያን ወኔው ሞሳጅ ሜዛ ሰው ነኝ የትቁር የሙላች አገራ ጠባቂ ያ ለሀገራቸው ታመው ለሀገር ስለሞቱት ህይወት እድሜያቸውን አካል ለገበሩት ለህልውና ዘብ ሆነው ላለፉት ልንዘምር ይገባል። ሀገርን ላቆዩት እየተከሉት ውብ ስም ዘመን የማይንደው መቃብርን ፈንቃይ ሞት የማይጋርደው ለዛሬ በማሰብ ትላንትን ደግሞ በሞታቸው ሰላም ነፃነት ሸለሙ